አረዙረት አይደለም፣ አባባ። አይ እየደባበቃችሁኝ ነው፣ እንጂ እቺ ልጅ ያንን ጎረምሳ ተከትላ ሄደች። ይኸው ነው እኮ ሴት ልጅ መውለድ፣ ይኸው ነው የሴት ልጅ መጨረሻው። እንደዛ አይደለም አባባ፣ ተረጋጋ። ምኑን ተረጋጋሁት? ምኑን ተረጋጋሁት? አንድ ያለችኝ የምላት ሴት ልጅ ወንድ ልጅ ተከትላ ሄዳ፣ እንዴት ሆኜ ምን ሆኜ ነው የምረጋጋው? እንዴት ነው የምረጋጋው? ባቡሬ ልጅ ወደ ቤት ሊኮበለለችው፣ ለፍቼ ደግ የሚያሳድግ አቤት፣ ሴት ልጅ መውለድ አቤት። እንደዚህ አይደለም አባባ ተረጋጋ በል በቃ አሁን ወደ ቤት ግባ አደይ ይዘሽው ግቢ ወደ ቤት አንተስ እኔ ለልንች ካድርጌ እመጣለሁ ለሊዚ ናት ደባቡሬ አዎ ማዘር ወጋነች እማዬ ዲ ቤት ይሩ ነው እኔ እንጃ የት እንደሄደ ሮማን ሮማን ልጅ ከደከመሽ እረፍት ማድረግ ትሻለሽ። እሺ እትዬ አመሰግናለሁ። እማዬ ይቺን ልጅ እንደዚህ እያልሽ አታቅብጫት። አደይንም እንደዚህ እያልሽ ነው አናታችን ላይ እንድትወጣ ያደረግሹ። ውይ ፍቅርተኝ እንጂ ሮማን ትልቅ ሰው መሰለችሽ እንዴ? እኩያሽ እኮ ናት። ደግሞ እንደ ሰራተኛ ስታያት እንዳለ። እሺ ልጅ ከደከምሽ ግቢ እና እረፍት አድርጊ። እሺ እትዬ አመሰግናለሁ። እንዴ ስልኩን አንሺ እንጂ ሄላ አይ፣ ምን ነው? እሽ በቃ መጣሁ። አቀብልሻለሁ።? ወዴት ነው? ለጓደኛዬ በር ላይ ወረቀት ላቀብላት ነው የምን ወረቀት ማናት? ደግሞ ጓደኛሽ የክላስ ልጅ ናት ደግሞ አሳይመንቱ የእሷን አሳይመንት የሚመስሉን ይዤባት መጥቻለሁ። ጥሩ በቃ ቶሎ አቀብያት ና መለስ። እንዳትቆይሽ ፎቶ ነው ወደድሽ? ወይ ወጣው ታደኝ። እና ፎቶ ላንሳሽ? እሺ። ወድቄ ነበር። በጣም ነው የሚያምረው። አይበቃሽም እንጨምር። ወንዝ ነብና ተወንዙ ነው እንዴት እንደሚሆን?

ማንሽ ደግሞ አንቺ ውሃውን እኮ አበላሻችሁት! ምንድነው የምታደርጉት? እንደና መታደርጉት አንና ይበላሻ ታደርግልሽልን ምን ማለት ነው? እኔ እኮ የሚጠጣው ውሃ ልቀዳ ነበር አመጣጤ። ውሃውን አደፈረሳችሁት። አሁን እንዴት ነው የሚጠራው? አንቺ ምን አገባሽ? ምንድነው ትርፍ ወሬ የምታወሪ? እንደዚህ ለውሃ አንደስተኛልሽ አልሰማሽኝም እንዴ? ነው ይሄድ ውሃ ልቀዳ ነበር አመጣጤ። እናንተ ግን አጉል የከተማ ቀልድ ስትቃለዱ ውሃውን አበላሻችሁት። እሰይ እንኳን ተበላሸ። እንዴ የወንዝ ውሃ ነው የምጠጡት? የምን ወንዝ ነው ይሄማ? ምንጭ ነው። ይቅርታ የሚጠጣ እንደሆነ አላውቅም ነበር። ካላወቃችሁማ ምን ይደረጋል? ቆይ ግን እኔ የምለው ማን ጋር መጣችሁ ነው? ዳይመንድ ታውቂዋለሽ? ዳይመንድ ማለቷማ ደመቀ ጋር የአዴናት ጋር ነው ወይ የብርሃን ዘመዶች ናችሁ እንዴ? እንኳን ደህና መጣችሁ። ቆይ ለምን ለምን ማዘሯ፣ ሰላም እንዴት ነሽ? ቆይ ምንድን ነው የለበሽው? ደግሞ ምንድን ነው የሚሸተኝ? ሽቶ ነው ማዘሯ? አላማርብኝም። ሰላም ሰላም፣ ማናት? እኔ ለሊ ነኝ። ማዘሯ፣ ማንም ሁኚ እኔ ጉዳይ አይደለም። ቆይ ምን የሚሉት አለባበስ ነው? ምን ፈልጋሽ ነው? ወንድ ፈልጋሽ ነው? ወጣቶች እኮ ነን ማዘሯ፣ በደንብ ነው መዘነጥ ያለብን። ምን ነው አሉ ድርሹ ምንድን የተቀባሹ? አንቺ ምን ምን እንደምትይ ባወቅሽ እንደሆነሽ አትወጭም ነበር። ሂጂ አሁን ሂጂ ማዘሯ። ወደ ቀጠሮ ልሄድ ነው። ወዴት ነው የምትሄጂው? ሰው ቀጥሮኝ። ምን? አዎ ብታይ። ከምወደው ሰው ጋር የሚገርም ቀጠሮ አለብኝ። እንግዲህ ምሽቱን ከእሱ ጋር ፏፍሽ ልንል ነው፣ ልንዝናና ነው። እንዴ ማዘሯ ምን አጠፎቁት? ማዘሮ ምን እያደረግሽ ነው? በፍጹም የኔን ህይወት እንድትደግሚው አልፈቅድም። አርፈሽ ተቀመጭ። አርፍያ አልቀመጥም። ካልሽ አስሬ አስቀምጥሻለሁ። እንዴ ዝም በይ፣ በኋላ ታመሰግኝኛለሽ፣ አትጠራጠሪ። ሰላም ህይወትሽ ተበላሽቶ እንደ ኔ ቄጤ ማዟሪ ከምትሆኚ አርፈሽ ብትቀመጭ ይሻልሻል። ከነ ክብርሽ ቆያን። ሽወት ምን ነበር? ለምንድን ነው የፈራሽው? ባሌን ወደው ነበር እንዋደድ ነበር ግን፣ ምን መሰለሽ ልጅ አንድ ነገር ለማስተካከል ስትይ ሌላ ነገር ታበላሻለሽ። ምናልባት አንቺ እርቦሽ ይሆናል ወይ ገንዘብ ቸግሮሽ ይሆናል ከቤት ተባረሽም ሊሆን ይችላል። ግን ሕመምሽን አትጥዩም። ታመሚው፣ ይሁን አልገባኝም። አሁን መች ይገባሻል? ይሁን የጊዜ ላይ ግን ሕይወትሽ ላይ ችግር ይፈጥርብሻል። ቆይ ግን ለምንድን ነው አንቺ ለወንዶች ጥሩ አመለካከት የሌለሽ? ባሌ ነው እወደዋለሁ። ለምን አልወደውም? ቆይ ይሄ ሁሉ ነገር ለምን እኔ ላይ ለምን ለምን ለምን? ባልሽ ማን ነው? ምን አገባሽ? ቆይ ምን ምን ፈልገሽ ነው የመጣሽው ምን አገባሽ ምንም ማለቴ ምን ፈለግኩ እኔ እምልሽ ትናንትና ባልሽ ቤት ምሰርች በረከት እኮ ባል አይደለም የአንች ልጅ ነው ተይ እኔ ልጅ አይገባኝም ልጄን ግን እፈልገዋለሁ እወደዋለሁ በረከቴ በረከቴ እወደዋለሁ እፈልገዋለሁ እሽት አይደለም ምንድነው ልጆችን እንደዛ የምትሸሹ አንች ልጅ ጤና የለሽም አሁን በይ ቀጥ ብለሽ ሂጂ አባትሽስ፣ እናትሽስ? እኔ እንኳን እናትም አባትም የለኝም እ አዎ የኔ እናት ሞታለች። እሱን ስለማቅ ነው አምኝ ተቀበልኩት። ግን ደግሞ የበረከት እናት አለች። እሷን ሊያቅፋት ሲፈልግ፣ እሷ ግን በድንጋይ ታሯርጧለች። ቆይ ከዚህ በላይ ምን አይነት ህመም አለ? እባክሽን፣ ማዘሯ ልጅሽ በረከት ልትረጁ ሞክሪ። አሁን ወደ ቤትሽ ትሄጃለሽ፣ አትሄጂም? አይ ሴት ከንቱ፣ ይህኔ እኮ ከዛ ከበረከት ፍቅር ይዞች ነው ከቅድ ትክም ጀመረች። በረከት በረከት ምትዪው? ኧረ ማዘሯ ነው ወደ ቤትሽ እንጂ፣ አሁን እዛ ሄደሽ ህይወትሽን ለማበላሸት አትሞክሪ። ተነሽ እና እንጂ። እሺ በቃ እሄዳለሁ፣ ወደ ቤት እመለሳለሁ። ግን ደግሞ ወደ ቤት የምመለሰው ታሪክሽ እንደምታጫውቺኝ ቃል ከገባሽልኝ። የምን ታሪክ አሁን የጀመርሽልኝ? እና አንድ ችግር ለማሸነፍ ብለሽ ሌላ ችግር ውስጥ እንዴት እንደገባሽ ማወቅ ፈልጋለሁ። ከየት ነው የመጣሽብኝ? አንቺ ደግሞ ጥፊውን ከፊቴ። እሺ በቃ ልብሴን ቀይርሽ እቴና ጥፋፍቼ እመጣለሁ። እሺ ተስማምተናል፣ በቃ እ ከየት ነው ያመጡብኝችነው? ድባካችሁ። ቆይ ምንድን ነው አስር ጊዜ የምትደውይው? ፍቅር ከቤት የጠዋት ይወጣልኝ። እማ ምንድን ነው ዴቭ? እኔት እንዳየሁት አታውቂም። የታየሽው ሆቴል ካዴጋ አብረው ነበር ያደሩት። ምን? አዎ ፍቅር፣ እነኚህ ልጆች ወዳለን ነገር ውስጥ እየገቡ ነው ተዳሉ ለነገር ውስጥ እየገቡ ነው። ማለት ምን ማለት ነው? አዴ መቼም አታደርገው። ግልጽ እኮ ነው። አታምኝኝም እንዴ ፍቅር? አንድ ላይ አይቻቸዋለሁ፣ ያሁን በአይኔ በብረቱ ዴቭ እና አዴን አንድ ላይ ነው ያየኋቸው። ዴቭዬ፣ ዴቭዬ፣ ምን ፈለጋችሁ? ዴቭዬ ይጠፍታ ነው። ጓደኛሽን ጠይቄት አታስመስይሽ። ብላችሁ ብላችሁ ደግሞ እናንተ ገጠማችሁ። ስታስጠሉ ብታዩ ምን አለ እስኪ ለደህና ነገር እንኳን እንደዚህ ብትሰባሰቡ። ዴክ ተባረኪ ልጅ፣ ተባረኪ። አንቺ ባትኖሪ ኖሮ ምን ይወጣኝ ነበር? እኔ ምንሽ እንደ እስከዛሬ ሳላይሽ ሰው ቤት ነው የምሰራው። ብዙ ጊዜን ስራ ላይ ነው ማሳልፍ። ጎበዝ ልጅ። እኔ ሴት ልጅ እንደዚህ ጎበዝ ስትሆን ደስ ይለኛል። እና ታዲያ አሁን ለእኔ ብለሽ ስራ አስፈታሁሽ አይደል? አይ ዛሬ እንኳን ስራ የለም ስራ አቁሜያለሁ። ምን ተማምነሽ አቆምሽ? ሌላ ነገር እያሰብን ነው። ፍቅረኛ አለሽ? አይ ማለቴ አዎ። ተወጅዋለሽ? አዎ። ባልወዶማ ለምን አብሮ ይሆናል። ጥሩ ዋናው የምትፈልጊው ሰው መሆኑ ነው።